ይሄ ሳምሰንግ አስር ኬጂ ልብስ ማጠቢያ ማሽን ነው። እንደምትመለከቱት በጣም ጥቃቅን ቺፕሶች ናቸው ያሉት። ይሄ ኮትድ ነው ቦርዱ ፓወር ሰፕላይ ቦርዱ ነው። ይሄ ፓወር ሰፕላይ ከዚህ ነው የሚጀምረው፣ ያው ወደ ዲሲ ፓርቱ ። ይሄ ዲስፕሌይ የሚያዘው ወደ ዲስፕሌይ የሚሄደው ይሄ ነው። ኬብል አለ ወደ ዲስፕሌይ የሚሄድ። ፈንክሽን ወተር ሌቭል የምናዘው እያንዳንዱ ነገር የምናዛቸው ዲስፕሌዎች ያው ከላይ ከበር ስላለው ነው ማሽን ላይ ሲገጠም ታዩታላችሁ። እና ምን ለማስተላለፍ ፈልገና ፖላሪቲ የሚባል ነገር ማለት አንዳንድ ጊዜ አይጥ ቤታችን ውስጥ በገብቶ ሲበጣጥስብን ኤሌክትሪክ እንትናችንን ኖርማሊ ከለር ሆኖ ተመሳሳይ ከለር ከሆነ መተው ነው ለመቀጣጠል ምን ምን ያመጣል? የተሳሳተ ፓወር ይገባና አሁን ለምሳሌ ይሄ ምንም መቃጠል አልነበረበት ማሽን ነው። ምን ሆነ? አይጤ በጠሰው ፓርት ተመሳሳይ አራት ሰማያዊ ገመዶች ነበሩ። ከአራቱ ከአራቱ ሰማያዊ ገመዶች አንዷ ተሳስታ ምንድነው የማይፈለግ ቮልቴጅ ስገባ ይቺ ይቺ ልጠፍ ትራንዚስተር ኤንአር 134 ነው የምትባለው። እቺኛ አይቱ ምንድነው የምታደርገው ከዚህኛው አይሲ ይወጣል። ይቺ ስምንት እግር ናት። ከዚህኛው አይሲ የሚወጣውን ከዚህኛው ትራንዚስተር የሚወጣውን ፓርት ኤ ጨርሶ ልኳል። ኦልሬዲ እዚህ ጋር ገባ። ይቺ ስራዋ ምንድነው ወደ ወደ ዲስፕሌው። ዲስፕሌው ማለት የምናዘው እኛ ኢንዲኬት የሚያደርገን መጨረሱን ኢንድ ብሎ የሚጽፍልን ለዚኛው ፓርት በእነዚህ